እዚህ በደረቅ ሌሊት ለምን ደወልሽ ልጄ? አባቴ ናፍከኝ። ልተኛ ብዬ መተኛት አልቻልኩ። በቃ በዓይኔ ዞርክብኝ አባ። ስለ አንተ ማሰብ ማሰብ አልቻልኩ። አይ ልጄ፣ ምን አባቴ ላደርግሽ? ምን ታደርግልኛለህ አባ? ወይ ልምጣ ይሁን? ቢሆንልኝማ በጣም ደስ ይለኝ ነበር አባ። ግን እንዴት ትችላለህ አባ? አባ ለማንኛውም በጣም ነው ምወድ። በጣም እንደ ድሮው ነው የማደርገሽ። ወይኔ ልጅ ምን አባቴ ላደርግሽ። በስተመጨረሻም እንግዲህ የዶክተሩን ሴራና የባዩሽን ሴራ ደረሰችበት። ምክንያቱም አባቷ እንደዚህ አይነት መድኃኒት እንደማይወስድ እንግዲህ አይታ አረጋግጣለች። ስለዚህ ማን ነው ይሄ ሊያደርገው የቻለው በማለት እንግዲህ የአባቷን የምርመራ ውጤት ሙሉ በሙሉ አይታለች። እንዲሁም ደግሞ የሀንች አያት የሆነችው የወይዘሮ ሜላት እናት ወይዘሮ ሜላትን አስጠንቅቃታለች። ምክንያቱም ከዚህ በኋላ ናን እንድትናገሪያት አልፈልግም ሀናን ከተናገርሻት ከዚህ ቤት ካስወጣሻት እኔ ልክ እሷን እንዳስወጣሽ ነው ከዚህ ቤት ወጥቼ የሚሄደው ስለዚህ ያለብሽን ችግር በራስሽ መፍታት ትችያለሽ እንጂ ከልጅቷ ላይ አትለጥፊባት በማለት እንዲሁም ለምናሴ ዶክተር የምትባለው ሀና እንዲሁም የቤት ሰራተኝነት የቀጠራችኋት ልጅ ምን ያህል ታምናት አለ በማለት እንግዲህ የሀንቾ አያት ጠይቃት ነበር እና እጅግ በጣም እንደሚያምናት እና እንደሚቀርባት እንደዚህ አይነት ስህተትም እንደማሰራ እንግዲህ አሳውቋታል። ሰላም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰቤ ሁኑ። ነባር ቤተሰቦችም እጅግ በጣም አመሰግናለሁኝ አብራችሁኝ ስላላችሁ። ኖላዊ ተከታታይ ድራማ በክፍል አርባ ዘጠኝ እንግዲህ ዛሬ በጉጉት የምንጠብቀው ይሆናል እንግዲህ ሀና አሁን ላይ እጅግ በጣም የሚያጨናንቃት ነገሮች አሉ። ወይዘሮ ሜላትንም አስቀይምኳቸው ስተሰረሁኝ በማለት እንግዲህ እየተጸጸተችም ትገኛለች። አሁን ላይ ሀንቼ እጅግ በጣም የጨነቃት ነገር ስለ ሕክምናው ስለ አባቷ ጉዳይ ነው። ምክንያቱም እንግዲህ ህክምናው ከተባለው ይጥፍ በጣም ጨምሮ እንዲሁም ደግሞ እንዴት ሊሆን ይችላል ወይዘሮ ሜላትንም ሌላ ችግር ውስጥ ከተትኳት በማለት እየተጸጸተች ትገኛለች። አሴር ግን በነገሮቹ ሁሉ ነቅቷል። ምክንያቱም ዶክተሩ ለራሱ አስቦና እንዲሁም ደግሞ ከወይዘሮ ሜላት ብር ለመቀበል ያደረገው ነገር እንደሆነ ተጠራጥሮታል። ስለዚህ ይህን ነገር ስህተት በእውነት የምሰራው ከሆነ አልለቅህም በማለት እንግዲህ ሲናገረው አይተናል ዶክተሩ ዶክተሩም እንግዲህ ከወይዘሮ ባዩሽ ጋር በመመሳጠር እንዲሁም ደግሞ የሎላ ወይን ሕክምና የሚከፍሉት እንግዲህ እነ ወይዘሮ ሜላት መሆኑን ነግራቸው ከሁለታቸውም እንግዲህ ብሩን ለመካፈል ከወይዘሮ ሜላት አንስተው የሕክምና ነው የምንከፍለው በማለት እንግዲህ አንስተው ለመካፈል ክፍል ነው የወሰኑት። ይህ ነገር ይሳካላችሁል ወይስ ደግሞ አይሳካላችሁ? ወይዘሮ ሜላትን ነገር እንግዲህ ለመውሰድና ለራሷ ለማድረግ እንግዲህ ቀንም ሌሊትም በጣም መጥፎ ነገሮችን እየሰራች የምትገኘው ወይዘሮ ባዮች ነች። እንግዲህ እርግብንም ወደ ነሱ ቤት እያስገባቻት ብር እያመጣች እንግዲህ እንድትሰጣት ወይንም ደግሞ የወይዘሮ ሜላትን የሆኑ ነገሮች ሁሉ እንድትወስድባት ነው። ስለዚህ አሁንም ደግሞ እሷ የምታወጣበትና እንዴት አድርጋ ብሯን መውሰድ እንዳለባት እንግዲህ አሁንም ሌላ ኬዝ ስላገኘች ስለዚህ የሎላዊን ሕክምና የምችለው የምትከፍለው እራሷ ወይዘሮ ሜላት ስለሆነች በዛ በኩል እንደዚ አይነት ጠቀም ያለ ብር ማግኘት እንችላለን በማለት እንግዲህ ያደረገችው መላ ነው ማለት ነው። እንዲሁም ደግሞ ሀና በጣም ውሸታምና መጥፎ ሰው እንደሆነች እንግዲህ በወይዘሮ ሜላት ላይ ለማስጠላት ያደረገችው ነገር ነው። ምክንያቱም አሁን ላይ ወይዘሮ ሜላት አናን እንድጠላት እንዳታምናት ውሸታም እንደሆነች እንዲሁም ደግሞ የወይዘሮ ሜላትን የሆነ ነገር ሁሉ ለራሷ ማድረግ እንደወሰነች እንዳሰበች አድርጋ ያደረገችውን ነገር ነው። አሁን ላይ ሀና እጅግ በጣም እየተጨናነቀች ትገኛለች። ሰላምም አውርታት ነበረ የአባትን ሸክም እና ከአቅም በላይ ጥፍን እንደጨመረ እማ ይነግረኛለች እና እንዴት ሆኖ ነው እንደዚህ የሆነው በማለት እንግዲህ ሀናን ጠይቃት ነበር። አናም እንግዲህ አሁ እንዴት እንደሆነ አላቅም በፊት እኩ ግን እንደዚህ አልነበረ። ይህን አስቀይሚያቸዋለሁ። በዚያ ላይ ደግሞ እኔን ውሸታም አድርገውኛል። ምን እንደማደርግ አላቅም፣ ግራ ገብቶኛል፣ በማለት እንግዲህ እጅግ በጣም እንደተጨነቀች ለሰላም ትነግራታለች። ሰላምም ተነስታ ወደ አሴር ነበር የሄደችው። ስለ ሁኔታውና ስለ የህክምና ነገር ታወረዋለች እሱም አዎ እኛ ከዚህ በፊት ሁለት ህክምና ላይ ወስደናቸው ተመሳሳይ ሂሳብ ነበር የጠየቁን። አሁን ግን እጥፍ ብር ነው የጠየቁን። እንዴት እንደምናደርግ አላውቅም። ግን እኔ ዶክተሩ የሚዋሽ ይመስለኛል። ምክንያቱም ወይዘሮ ሜላት ብሩን ስለምትከፍለው ሰው ስለሚከፍል እናንተ ምን አስጨነቃችሁ? ሲሉ ነበር። ስለዚህ እነሱ አውቆ ለመብላት ያደረገው ነገር ሊሆን ይችላል በማለት እንግዲህ ያው አሴር ያሰበውን ሀሳብ ለሰላም ነግሯታል። ሰላምም አለቀለት ብለኝ እናቴ እንደዚህ አይነት ነገሮች አትወድም እስከ ጥግ ድረስ ትጋፈጠዋለች በማለት እንግዲህ ትነግረዋለች። ስለዚህ አሁን ከሃና ጎን መቆም የሚችሉት እንግዲህ ሰላምና እንዲሁም ደግሞ አሴር ናቸው ነገሮችን ሊጋፈጡ ወይንም ደግሞ እውነታን ሊያወጡ የሚችሉት እነሱ ሁለታቸው ናቸው። እንዲሁም ደግሞ የወይዘሮ ሜላት እናትም ከሃና ጎን ናት። ስለዚህ ያለውን ነገር እሷ ላይ ከመፍረድ ደቃ ብለሽ የሚሆንብሽን ነገር ለራስሽ መጋፈጥ አለብሽ፣ በማለት እንግዲህ ለልጃቸው ለወይዘሮ ሜላት ሲናገሩ ነበር። ወይዘሮ ሜላት እንግዲህ ሀና አጭበርባሪ፣ እንዲሁም ደግሞ ከእሷ ገንዘብ የምትፈልግ ነው የሚመስላት። ስለዚህ እርግብን ልጄ ብለው ስለተቀበሉ ምናልባት እኔን ትቀበለኛለች ብላና እንዲሁም ደግሞ የኔን ገንዘብ ለመውሰድ ነው እንደዚህ ይሄን ሀሳብ የሰጠችኝ በማለት ሌላ ምንም ነገር እያሰበች አይደለም፣ አሁን ላይ ማለት ነው። ምክንያቱም አስራ ስድስት ዓመት ሙሉ ሳለቅ ስባት የነበረችው ልጅ አግኝቻለሁ፣ ልጄ ነች። ከዚያ ውጭ ሀና ግን ልየዋሸሽ ነው፣ እኔን ልዘርፌ ነው። የኔ የሆነ ንብረት ሁሉ ለራሷ ለማድረግ ተዘጋጅታለች። ህይወቴን እና ቤተሰቦችን እየበጠበጠች ያለችው እሷ ነች በማለት አሁን ላይ ደምድማ ትገኛለች። አሁን ላይ የሆነባትንና የሆነው ያለውን ነገር ከቤተሰቦቿ መገኘት እና እንዲሁም ደግሞ ስለ ፎቶዋና ስለ መስቀሏ መሰረቅ ያለውን ነገር ኖላዊ ለአባቷ ብትናገር መፍትሄ ታገኝ ይሆናል። ምክንያቱም እሳቸው እንግዲህ ከወይዘሮ ሚላት ጋር የሚያወሩበት አጋጣሚ ቅርብ ይሆናል ብዬ አስባለሁ ግን ደግሞ አሁን ላይ የምትነግራቸው አይደለም። ምክንያቱም አሁን ላይ የውስጧን የምትናገረው ይብል ለአሲር ነው። ለአሲር ግን በነገራችን ላይ እርግብና እንዲሁም ደግሞ ወይዘሮ ባዩሽ አንድ ላይ ራሱ እንዳየቻቸው ወይንም ደግሞ እንደዚህ እንደጠረጠረች፣ እንዲሁም ደግሞ እርግብ እንደምታስፈራራትም እንዲሁም እሷን ለመግደል እቅድ እንዳደረገችም ያለውን ነገር ራሱ ለአሴር ብትነግረው አሴር እርግብን ሊከታተላት ይችላል ወይንም ደግሞ ወይዘሮ ባዮሽን ብታሳየው፣ ሁለታቸውንም ያለውን ነገር እንኳን ግልጽ አድርጋ ለአሴር ብትነግረው እጅግ በጣም አሪፍ ነበር። ግን ደግሞ ሀና አሁንም ግልጽ አድርጋ እያወራች አይደለም። ስለዚህ ሀና በራሷ ጊዜ ትደርስባቸው ይሆናል ወይዘሮ ወይዘሮ ባዮሽና እንዲሁም እርግብ ሲመሳጠሩ አሊያም ደግሞ ዶክተሩ እና እንግዲህ ወይዘሮ ባዮሽ አንድ ላይ ሆኖ ምናልባት የሚያጋልጣቸው ነገር ይኖራል ብዬ አስባለሁ። እርግብም እንደዚሁ ወይዘሮ ባዮሽን ስታወራ ከእሷ ጋር ባላት ንግግር ምናልባት አንድ ሰው መረጃ ሊይዝ ይችላል፣ በዚያም ምክንያት እውነት ሊገለጥ ይችላል። እንግዲህ ወይዘሮ ሜላትም ራሷ ልጇ ከወይዘሮ ባዮሽ ጋር ስታወራ ምናልባት የሐሰተኛ ልጅ እንደሆነች እሱንም ልትራሷም ልታቅም ትችላለች ማለት ነው እና ግን እውነት ትመነመናለች ትዘገያለች እንጂ አንድ ቀን ትወጣለች ብዬ ተስፋ አደርጋለሁ ውድ የቻናሌ ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ ዛሬ ክፍል አርማ ዘጠኝን ሁላችንም በጉጉት እንጠብቃለን። በዛሬው እለት እንግዲህ ብዙ ነገሮች ይቀየራሉ ብለን ተስፋ እናደርጋለን። እንግዲህ ወይዘሮ ሜላት ከመጠን በላይ በጣም እየተቆጧት ይገኛሉ። ሀና ደግሞ አሁን ላይ እንደ ጠንካራ አደለችም። ተስፋ እየቆረጠች እየመጣች ነው። ምክንያቱም ነገሮቹ በሙሉ ሲደራረቡባት እጅግ በጣም ያው ትገኛለች ስለዚህ አሴርም ከዚህ በላይ መጠንከርና ጎበዝ መሆን አለብሽ። አንቺ ብዙ ነገሮችን አልፈሻል፣ ወደፊትም ታልፊያለሽ፣ ጠንካራ ሁኚ። እንዲሁም ወደ እነ ሰላም ቤትም አልሄድም ብለው ነበር፣ ግን ደግሞ ካልሄድሽ ደግሞ ውሸታም ነው የሚያደርጉት ስለዚህ መሄድና እውነተውን መጋፈጥ አለብሽ በማለት ነው እንግዲህ ወደነ ወይዘሮ ሜላት ቤት የተመለሰችው እና ውድ የቻናሌ ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። መልካም ጊዜ ተመኘላችሁ።